የህይወቴ ብርሃን ለህይወቴ በማታ ጨረቃ የምትሆነኝ በቀን ደግሞ ፀሐይ የምትሆነኝ ሚስቴን አገኘዋትና ሁሉ ነገር ረሰው። ከስንት ጊዜ በኋላ እንደዚህ ን በማለታችሁ ምን ተሰማችሁ? አሁን ራሱ እንጣ ኒዳ ቤት ይቻላል እ እኛ ንጣ እኛ ብንወጣላችሁ ይሻላል ያውሉ

ከዛ ተገናኘን፣ ማውራት ነበረበት ተወሳቸውን እየቀሰቀሱ ከዛ ቁጭ ብለን አወራን። ከሳምንት በላይ እንደ ሁለት ሳምንቱ መጣ። እሷም የሰማት ነገር ነገረችኝ፣ ያለውን ነገር በቃ አሁን ሁሉ ነገር ይህንን ዛሬ ነው የገዛላት። አላየውም ብዬ ነው እንጂ ላይ አዲስ አዲስ ነገሮች እያየሁ ነው። ብሩ ለማንኛውም ደስ ይላል። እውነት እኔ ፍቅራቸው ያስቀናል። የምሬን ነው የምላችሁ ማለት እንደዚህ ደስ የሚል ጊዜ በማሳለፋችሁ ከዛ ሁሉ ነገር ወታችሁ ፈገግ ብላችሁ ስቃችሁ ተጫውታችሁ ትን በማለታችሁ በጣም ደስ ብሎኛል። መቼ የማትለያዩ መ ሁሉ ጊዜ አንድ ላይ ሁሉ ጊዜ ስቃችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንዴት ነው? ጤናችሁ ሁሉ ሰላም ነው ወይ? ሁሉ አሪፍ ነው? አለን እንግዲህ፣ ሰሞኑን በጣም በጭንቀትና በሀሳብ ውስጥ ነበራችሁ። እኛም እንደናንተው እንደዚሁ ሀሳብና ጭንቀት ላይ ነበርን። ያው እንግዲህ እችን ሰሞን ትንሽ የተስተካከለ ይመስለኛል። ለማንኛውም አህሙ አጠገብ ያለ ሰላም ሳይላችሁ ወሬ ላላበዛ እሱ ሰላም ይበላችሁ። አሰላሙ አለይኩም እንዴት ናችሁ? ሰላም ናችሁ ወይ የማሚ ፋሚሊዎች? እንግዲህ በዚህ ቤት የመጀመሪያ ጊዜ ነው ስመጣ። በዚህ ቤት ስመጣ አዲስ ነኝ እና ያው አዲስም እንደመሆኔ መጠን አቀባበል ፈልጋለሁ ለቤቱ ማለት ነው። በሰብስክራይብ ቸብቸብ ያርጉ። በሰብስክራይብ እና በላይክ ቸብቸብ አርጉ። ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩ ትላችኋለሁ። እንግዲህ ያው ዛሬ ደስ የሚል ጊዜ ነው። በጣም ከባድ ጊዜ አልፈን ዛሬ አሪፍ ላይ ደርሰናል ማለት ነው። በጣም ደስ ብሎኛል ይሄ ነገር በመፈጠሩ እና ትንሽ አሞኛለን የሆነች ብርድ ነገር ምናምን እና ይሄ ሁሉ ነገር አልፎ እዚህ ጋር ደርሰን እንደዚህ አይነት የደስታ ጊዜ ላይ ሆነ ድረስ በጣም ደስ ብሎኛል። ብዙ ሰዎች ተጨንቃችሁ ነበረ፣ እኛም ተጨንቀን ነበረ። እንግዲህ ያው ፈጣሪ ደግሞ ብዙ ሰው ደግሞ ዱዓ ሲያረግ ነበረ በቃ ነገሮች እንዲቀሉ ነገሮች አሪፍ እንዲሆኑ ሲመኙ ነበር ብዙ ሰዎች እና ተሳክተዋል ማለት ነው። እሺ እና ቤተሰብ ከእኛ ጋር እኛ ስንጨነቅ አብራችሁን የተጨነቃችሁ ሁሉ በእውነት በጣም ያዘናችሁ፣ በውስጥ በኩል የምታወሩኝ ማሚዬ ምንድን ነው እሱ ይሄ ነገር እንዴት ነው እያላችሁ የምጠይቁኝ ስልክ እየደወላችሁ ያለበትን ነገር ሁሉ የምታጣሩ ሰዎች በጠቅላላ በእውነት እግዚአብሔር ይባርካችሁ። ላለሁኝ በጣም ነው የማመሰግነው። ሁል ጊዜም ከእኛ አትለዩም። እናንተ የእኛ አበረታች ምርጥ ቤተሰብ ናችሁ። በጣም ወዳችኋለሁ። ስናዝን እያዘናችሁ፣ ስንስቅ እየሳቃችሁ አሁን ዛሬ የሳቃችን ጊዜ ነው። መቼም እኛ ስንስቅ እናንተም ትስቃላችሁ። ስለዚህ በዚህ ሁሉ ነገር ከጎናችን ስላላችሁ በጣም እናመሰግናለን። ምስጋና ብቻ አይደለም ዛሬ የመጣሁት ለሌላም ነገር ነው። በዚሁ አጋጣሚ ልናገር፣ አሁን መናገር አለብኝ አይደለም። ቂም ይዤ መቀመጥ የለብኝም። ስለዚህ እኔ መናገር አለብኝ እና ቤተሰብ ብዙዎች ኮመንት ትሰጣላችሁ፣ ያው የተናደዳችኋላችሁ አላዛርን የምትወዱ ግን በዚህ መንገድ ለምን ሆነ ብላችሁ እሱንም ላለማጣት የፍቅርን ያህል የተናደዳችሁበት ሰዎች አላችሁ። ከዛ መሀል ግን በጣም ደግሞ ዘግናኝ ኮመንት የሚጽፉ ሰዎች አሉ። ለአንድ እናት ሞት ይውሰድብሽ የሚል ኮመንት በተደጋጋሚ አንብቤያለሁ። እና እርግማን በመሰረቱ መጽሐፍ ቅዱስ ላይ እንደተጻፈውም ረጋሚ የተረገመ ነው ይላል። ቃሉ እንግዲህ ገብታችሁ ማየት ትችላላችሁ። እና እርግማን አስፈላጊ አይደለም። እኔ አንድ እናት ነኝ፣ ልጅሽን ሞት ይንጠቀሽ ሲባል በጣም ነው የሚሰማኝ። በጣም አዝኛለሁ። ግን ይሄንን ያለ ሰው ምናልባት ልጅ ከግጁ ይኖረዋል ወይ ደግሞ ነገ ማግብቶ ሊወልድ ይችላል፣ አግብታም ልትወልድ ትችላለች። አላቅም፣ ግን ይሄንን ያለ ሰው በራሱ እርግማን በተናገረው አንደበት የዘራውን ያፍሳል ብዬ አስባለሁ። ለማንኛውም ውስጤ ከሚቀር ተሰምቶኝ ከሚቀር ልናገር ብዬ ነው። ያው ሰው ያጠፋል ይሆናል ብሎ ይሄ ልጅ መንገዱ በዚህ መንገድ ይመጣብኛል ወይ ደግሞ እንዲህ አይነትን ነገር አሳልፋለሁ ብሎ ላይሆን ይችላል። ይህንን ነገር ያደረገው ያደረገበት መንገድ አሁሙ ልክ ነኝ አይደለ፣ ይሄ ነገር ይሆንብኛል፣ እንደዚህ ይሆናል ብሎ ሳይሆን በቃ እንደዚህ ቀለል አድርጎ እሷንም ወደ ራሱ የሚጠቀልልበት መንገድ አድርጎ ነው ይህን ነገር ያመጣው እና እንዲህ አይነት እርግማን ለአንድ እናት ልጇ ሲረገምባት የሚሰማትን ስሜት አንተም ያው ትረዳለህ ብዬ አስባለሁ። ከባድ ነው። ምን መሰለሽ፣ ማለት እዚህ ጋር አንዳንድ ሰዎች የሚናገሩትን ልብ ብለው የማያዩ አሉ። ምክንያቱም ኮሜንት ማለት እንደፈለጉት ነው ማለት በራሳቸው እጅ ነው እንትን የሚሉት ምናምን፣ እና ለዛ ነው ይመስለኛል ማለት አንዳንድ ሰው በጣም ሰውን ከመውደዱ አልፎ ልቡ ሲሰበር የሚነውን ነገር አያውቅም እና በመጀመሪያ አንቺ ይቅርታ እንድታደረጊለት ያን ኮሜንት ለጻፈ ሰው ከውስጥሽ ይቅርታ እንድታደረግ እፈልጋለሁኝ። ለምን ያው ይቅርታ ትልቅነት ስለሆነ ማለት ነው። ምክንያቱም ያው አንዳንድ ሰው ደግሞ ማለት እሷን በጣም ከመውደዷ የተነሳ በሱ ምክንያት ያችን ልጅ እንደዛ ስትሆን የንዴት ምናምን ነው እንጂ እርግጠኛ ነኝ፣ ያ ኮሜንት የጻፈ ሰው ሁለቴ ቢያስብበት አይጽፍም። ምክንያቱም ከባድ ነው፣ ይነዝራል። አልተናደዱም፣ አይደለም ብዙ የተባሉትን ኮሜንቶችን ታነባለህ። ያ ሁሉ ነገር ቅር አላለኝም፣ ለምን ይገባዋል ብዬ ስላሰብኩኝ። የፍቅራቸውን ነው፣ ሰው ተናዶ የፍቅሩን ይናገራል። እኔም እኮ ለልጄ ስናደድ ጥሩ ነገር ላልናገር እችላለሁ። የተናደደ ሰው ጥሩ ነገር አይናገርም። ግን በዚህ ልክ በቃ ሞቶ ማየትን መመኘት በጣም የሚያስጠላ ነገር ነው። እኔ አሁን ይቅር ባልላቸው ኖሮ ማለት ይቅርታ ባላደርግ እዚህ ጋር ማላወጣ እንዳዘንኩ ቀር ነበረ እና ወደዚህ መተሽ ራሱ ግልጽ ነሽ። በቃ ማለት ውስጥሽ ቢቀር ኖሮ ሁሌ ባሰብሽ ቁጥር የመጣብሽ እር ነው የምትሄድ ምክንያቱም እያየው ነበረ። ዛሬም ከጠዋቱ ጀምሮ እያየው ነው እና ትዝ ሲልሽ በመሃል እንትን ያለሽ እና ያ ከሚሆን በጣም ነው የሚከብደው ያ ያ ከሚሆን በቃ ተንፍሶ ተንፍሽ ይውጣልኝ ብዬ ነው ይወቁት ብዬ ነውና፣ ቤተሰብ በእውነት እኔ ይቅር ብያቸዋለሁ። ይህንን ያሉ ሰዎች ማንም የሆኑ ማንም ይቅር ብያለሁ። ነገር ኮመንት ደግሞ ሲጻፍ አው የንዴት ማውጫ ነው ኮሜንት ማለት አጠገባችሁ ብታገኙት ብትገርፉት፣ ምን ብትሉት ምናምን ደስ ይላቸዋል፣ ማውጫችሁ ስለሆነ አንዳንድ ኮመንት ስንጽፍ ግን ቢያንስ ያን ሰው ምን ይሰማዋል? ማለት ሁለተኛ ነገር ልክ እኔና አላዛር ተነጋግረን እኔ ነገሩን አውቄ እናንተን የደበኩኝ ሁሉ አድርጋችሁ አስመሳይ ነሽ ምናምን ስትሉኝ ነበረ። ግን አሁን እውነቱ ወጥቷል። እኔ አስመሳይም አይደለውም። ታሪኩንም አላቅም፣ እንዴት እንደተጀመረ አላቅም። ፍጻሜው ግን በእኔ አብቅቷል እና ምንም ብትሉኝ ቅር አይለኝም። የተሰማችሁን የገለጻችሁት በጣም ይቅርታ እላለሁኝ። እኔም እውነት አጥፍታለች ብለው ካሰቡ በጣም ይቅርታ እላለሁኝ። ከዛ በተረፈ ግን ኮመንት ለጻፈችው በጣም ላዘንኩባትም ይቅርብያታለሁኝ። ተደጋጋሚ የጻፈችው አንድ ሰው ስለሆነች ነው ናችሁ አልልም። ለምን አንድ ሰው ናት፣ በዚህ ሁሉ ቪዲዮ ላይ ይህንን ቃል ደጋግማ ስትል የነበረችው አንድ ሴት ናት። እሷም ራሷን ታውቃለች። ስለዚህ ይቅርብየሻለው፣ ምንም አይደለም። ያው የተሰማሽን ነው ብዬ ነው የማስበው። ዛሬ ግን የመጣ ነው አሁሙ ዛሬ ለደስታ ነው። ደስ የሚል ቀን ነው። ይሄ ነገር ሁሉ ከተፈጠረ በኋላ ተሰብስበን እየተጨዋወትን እየሳቅን አንድ ላይ አንድ ከአንድ ትሪ የምንቋደስበት ቡና የምንጠጣበት ቀን ነውና ማሚ እንግዲህ ዛሬ ቡና ፍልታ ምግብ ሰርታ ምንብላ ምንብላ እየጠበቅን እንገኛለን። ሁለቱ ባልና ሚስቶች እንግዲህ ታርቀው ምን ሊያደርጉ እኔ ልከተላችሁ እንዲ አባረሩኝ እና እኔን ኩሽና አስገቡኝ። እኔ ከባቢ ጋር በአንዴ ቡና ሰው ወቅጥ ነበር ምናምን እና ችግር የለው እና ያው ወጥተዋል እነሱ እስኪመጡ ድረስ እኛ አንዳንድ ነገር እየሰራን ነው። ቁጭ ያል ነው። ዛሬ ምሳ እንግዲህ የምጋብዛቸው የሲዳማ ባህል ምግብ ነው። የባህል ምግብ ነው እንግዲህ። እናንተ ታዩታላችሁ፣ አብራችሁን ደግሞ እንደምትመገቡ ተስፋ። እኔ ግን የባህል ምግብ ላይ ድፍረት የለኝም። ግን ያንቺ ከሆነ ችግር የለም። ይህንማ ትወደዋለህ፣ ችግር የለውም። ለማንኛውም ውድ ቤተሰቦች እደውልላቸው፣ እየመጡ ነው ያሉት። እንግዲህ ሲደርሱ ደስ የሚል ጊዜ አብረን እናሳልፋለን ማለት ረዥምም ባይሆን የተወሰነ ጊዜ የለቅሶ ጊዜ፣ የጭንቀት ጊዜ ያሳልፈናልና ያንን ጊዜ እንግዲህ በማስታወስ ዛሬ ደግሞ እየተሳሳቀን እየተጎራረሰን ቆንጆ ጊዜ እናሳልፋለን ብዬ ያስባለው። ቅድም እንዳልኳችሁ ይህን ቤት ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ሞቅ ሞቅ አድርጉት። እንግዲህ ማሚ ማለት በጣም ጠንካራ ሰውነች። በጣም ተጫዋች ሰውነች። በጣም ምርጥ ሰውነች እና እውነት ስትመክራቸው እራሱ በቃ ምክሩ ማታ ስትመክሪያቸው እኮ ምክሩ ለእኔም ይሆናል ብዬ ምናልባት ለወደፊት የለም አይቀርም አይደለም እንደ ጭርዬትም ብዬ ሳዳምቅ ነበረ። እና ደስ የሚል ምክር ነው ሁለቱም እንደ ልጆችሽ ነው የተቀበልሻቸው። እና ይሄ በጣም ደስ የሚል ነገር ነው። ለኔም እንግዲህ ጸሎት እንድታረጊልኝ እንጸል ያለን። እግዚአብሔር ያሳካልሃል። ያንተንም ውሃ አጣጭ ያመጣልሃል። እግዚአብሔር ከጠየቁት አይነሳም። ከልብ መጠየቅ ነው። እሱ ደግሞ ያደርግልሃል። ያንተ የሆነችዋን አፋልጎ አፈላልጎ እጅግ ያስገባልሃል። እግዚአብሔር እንዲረዳህ እኛ ምንጸል ያለን ቤተሰብ። እናንተም ጸልዩለት። መልካም የሆነችዋን ስነ ምግባር ያላትን ቤተሰቡን የምታከብር እሱን የምታከብር የምታፈቅረው በቃ ከነ ማንነቱ ከነ ጉለቱ የምትቀበለው እግዚአብሔር እንዲያመጣለት እንጸልያለን። እንግዲህ አንተን በርታ። የኛ ጸሎት ብቻ አለ ማንተ መጸለይ አለብን እና እንደዛ ነው። ቤተሰብ እንግዲህ እንጠብቃቸዋለን። በሩ የተንኳኳ ተንኳካ መሰለኝ። ካቸ ጋር ጌልምጣ ስያቸው ቤተሰቦች እንግዲህ ደርሰዋል። እሺ እሺ። ሰላም። ሶሪ ሶሪ በጣም ሶሪ። ግቡ። ዛሬ እኔ የሰራሁትን ምግብ ነው ግብ ውስጥ ዛሬ ነው የሰራሁትን ምግብ ተቀምሳላችሁ። ምግብ ሰራው? አዎ ምግብ ሰራው፣ የማሚ ሞያ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንዲህ የህይወቴ ብርሃን ለህይወቴ፣ በማታ ጨረቃ የምትሆነኝ በቀን ደግሞ ፀሐይ የምትሆነኝ ሚስቴን አገኘዋት እና ሁሉ ነገር ረሳው። ደስ ነው ግንው እንደዚህ አይነት ሴት መፈለግን መሰለክ አሁን ያትዳር እና ፍቅረኛ ማለት ነው። ከምንም ጊዜ በላይ ምን እንደሷ ሲቆፍ ማለት እንደዚህ አይነት ሴት ማግኘት በጸሎት ካልሆነ በስተቀር በምንም አይገኝ እና የኔ ቆንጆ ኑሪልኝ። የኔ መልካ መልካም ሴት የፍቅር ማህበል እኮ ነው። የምሬን ነው ቤተሰብ

ከዛ ተገናኘ ማውራት ነበረበት ተወስታቸውን እየቀሰቀሱ ከዛ ቁጭ ብለን መጣ እሷም የሰማትን ነገር ነገረችኝ፣ ነገር ሁሉ ነገር አይ በጣም ደስ ይላል። እንግዲህ ውድ ቤተሰቦች ዛሬ የሰራውት ምግብ እንዳለ የባህል ስለሆነ መሰከስም አልችልም። ኧረ ከፊትም እና ለማንኛውም ምሳችንን እንብላ አይደል? በልተን ምናምን ከዛ በኋላ ይሄ ቡላ አይደለም እኮ ባልቀላቀለ፣ ራሱ ማለት ማሚ ይለያል፣ ወላሂ ይለያል። ፎሰሴ ለምን ተባለ? ይህን ነገር ጋ ስቲ ወደ ሀዋሳ ወደ ሲዳማ አካባቢ ያላችሁ ሰዎች ፎሰሴ ለምን ተባለ፣ ኮሜንት ላይ ቢነግሩ ሚያቁ ሰው ፎሰሴ ለምን ተባለ? ግን ምግቡ በጣም ምርጥ ነው። እውነት እኔ ውድ ፋሚሊ እንግዲህ ያበደ ምግብ በልተናል። የሀዋሳን የባህል ምግብ ነው፣ ወሶሴ በልተናል። ያበደ ነው። እንክሮ ያረቀ ነው እኮ ገንፎ የሚመስለው ነገር አደለም። ገንፎ ሊሆን ይችላል ግን ቡላ ፖሰሴ ቡና ማፍላት ስ የጠየኩት አጠጣማ አ ቆይ እንደት ነው ቀምሰሽ ምሰሌው ወይስ በገዝነው እንጂ ደግሞ ምን ቡና ቀምሼ ያስፈልገዋል በቃ ታይቶ ይታወቃል እኮ አይደል ማሚ ስትቆይ ባለሙያ ሴት ባጠጣም ታውቀዋለች አቆላሉን ከቻለችበት እንደገናም ደግሞ ከመጀመሪያው በቃ መለሰሽው አልኩ ማሚዬ መለስሽው እኮ ባለሙያ ሴት አለቅ ሌላ ማብራት አይጠበቅብኝ። እሱ እውነት በቃ አንድ ቀን ቡና ነው። ለማንኛውም እንግዲህ ዛሬ ደስ የሚል ጊዜ አሳለፍን። በጣም ከስንት ጊዜ በኋላ እንደዚህ እንትን በማለታችሁ ምን ተሰማችሁ? አሁን እራሱ እንወጣ እንሄዳ ቤትም ይቻላል እ እኛ እንወጣ እኛ ብንወጣላችሁ ይሻላል። ያው ሁሉ ችግር የለውም አላስቸገራችሁ ነው እኮ ችግር የለውም። ይናፈቀች አንዳንድ ነገሮች እንዳሰብናቸው አይሆኑ። እንትን ነው ጋይስ፣ ማለት ናፍቆት ቢያከሳ ይህ አላዛር ሞዴል ይሆን ነበር የሚያከሳ አላቅም ከስቼ ስለማላት ከስታውቅም፣ ምን ትያለሽ ማሚ? በዚህ እኔ ምን ላለው ስትረስ፣ እንግዲህ ያውፍረዋል ብዬ ነው የማስበው። አይ ግን ታምራላችሁ፣ ተመችቶናል። እንኳንም አንድ ሆኑልን፣ እግዚአብሔር እንኳን አንድ አደረጋቸው። ይሄ ደስታ እንኳን መጣ። አሜን። ጌታ ረዳን። አሜን። እንኳን እግዚአብሔር አገዘ። እጁም አሁን ደህና ነው፣ እግዜር ይመስገን። እና ራስን ጠብቅ፣ ጠብቂው፣ ተንከባከብ፣ ተደጋገፉ። ይህንን ዛሬ ገዛህላት አላየውም ብዬ ረጅሽ ላይ አዲስ አዲስ ነገር እያየሁ ነው ብሩ። ለማንኛውም ደስ ይላል እውነት። እኔ ፍቅራቸው ያስቀናል። የምሬን ነው ምላችሁ ማለት እንደዚህ ደስ የሚል ጊዜ በማሳለፋችሁ ከዛ ሁሉ ነገር ወጣችሁ ፈገግ ብላችሁ ስቃችሁ ተጫውታችሁ ትመማራታችሁ በጣም ደስ ብሎኛል። መቼም አትለያዩ እሺ፣ ሁልጊዜ አንድ ላይ፣ ሁልጊዜ ስቃችሁ አዝናችሁሰሜንሜንሁንም ያው ዱዓ ብናረግ ጥሩ ነው። እኔ ያው እንደ ትልቅነቴ ለመርቃችሁ ፈጣሪ እድሜና ጤና ይስጣችሁ እድሜና ጤና ይስጣችሁ። ያዋዳችሁ፣ ያፋቅራችሁ። ውለዱ፣ ክበዱ። እንደናንተው እንዳላዛር ዱንቡሽቡሽ ያለ ልጅ እንደ ትንሱዬ ደግሞ ቆንጆ ልጅ ይስጣችሁ። ብዙ ልጆች ይኖራችሁ፣ ብዙ ሀብት ይኖራችሁ፣ ትልቅ ደረጃ ድረሱ። ለራሳችሁ ተርፎ ለሌላ የምታግዙ ያደርጋችሁ። ለራሳችሁ ብቻ ሳይሆን ለሰው ሁሉ የምትጨነቁ የምታስቡ ያርጋችሁ። እናታችንን መአፈ አላህ እድሜ ይስጣት፣ አላህ ረዥም እድሜ ይስጣት። እንግዲህ የእናንተ ልጅ የልጅ ልጆቻችሁን የምታ ያደርጋት ሌላው ደግሞ እንግዲህ አላዛርንም ትልቅ ደረጃ ደርሶ በትልቅ ቦታ ምናየው ያደርገን። አሜን። እሱ በሚጓዘው ጉዞ ሁሉ ጠንካራ ሚስት ከጎኑ ታስፈልገዋለች። አንድ ሰው ስኬታማ ለመሆን አንድ ሰው ከጀርባው ሊኖረው ይገባል። አንቺ ከጀርባው የምትኖረዋ ልጅ ያድርግሽ። አሜን። ትልቅ ደረጃ ደርሶ ትልቅ ስኬት ውስጥ ገብቶ ከትላልቅ ሰዎች ጋር ስብሰባ ሲኖርበት ምናምን፣ አንቺ ከጎኑ ሚስት የለችም፣ እንደ ዛሬ እሷ ከሌለችማ አይሆንም እንዲሉ ያደርግ በቃ ስኬታችሁን አንድ ላይ ያድርግላችሁ። ትልቅ ደረጃ ያደርሳችሁ። ያዋዳችሁ ሁሉ ይውደዳችሁ። አሚን አሜን ይሁን ይሆን አሁን በአሁን ወሰልም አለ ለውደሻል። ዱዓ ተቀበላለሁ አላህ ወሰሊ ማለት ዱዓ ሲያልቅ እግዚአብሔር ይቀበለን አይነ ነገር ነው። አዎ በቃ መዝጊያ ነገር ላይ በጣም ከበር ነው። እሺ እግዚአብሔር ፍቅራችሁን አይለያችሁ አንድ ላይ ያቆያችሁ። ይሄ ያየነው ፈተና ዳግም አይምጣ በህይወታችሁ። ደግሞ ሁለታችሁም እግዚአብሔርንም የምትሰሙ ናችሁ ሰውንም ደግሞ የምትሰሙ ናችሁ። እግዚአብሔር ይህን ባህሪ አይውሰድባችሁ። በእውነት ተባረኩ። ዘመናችሁ ይብዛ፣ እንጀራችሁ ይፈተታችሁ፣ ህይወታችሁ የተቃና ይሆን፣ ከክፉ ዓይን ይሰውራችሁ። እናንተም ተጠበቁ አሙ ደግሞ በዚህ በልጅነት ማለት በቃ ያልጠበኩትን ነገር ነው ከአንተ ያየሁት። በእውነት እግዚአብሔር ይባርክ፣ ዘመንህን ያብዛል። በእውነት የምታስበው ስኬት ላይ ያድርስ፣ የልብህን መሻት ሁሉ እግዚአብሔር ይፈጽምል። መቼም የሰው ልጅ ብዙ ነገር ይመኛልና ምኞትህን ሁሉ ወደ አንተ ያምጣል። እግዚአብሔር ይስማት፣ ተባርክ፣ ዘመንህ ይብዛ። በእውነት ወደፊት እንጂ ወደኋላ ኋላ አትበል። እግዚአብሔር አምላክ ይባርካችሁ፣ በደሙ ይሸፍናችሁ። ከዚህ ሌላ እግዚአብሔር ይጨምርበት። እስቲ አንቺ በመውስቲ መርቂ ራስሽንም፣ አንቺም ትሻያለሽ። እሺ እግዚአብሔር እንደዚህ እንዳሰባሰበን ሁሌም ሰላሙን ፍቅሩን እኔ አራኛ ኔ ተመረኩ ወሰርኩ። በቃ ውድ ቤተሰቦች እንግዲህ የዛሬ ቪዲዮችን ይህንን ይመስል ነበረ። በጣም ደስ የሚል ጊዜን ያሳለፍነው እንግዲህ ማሚ ቤትሽ ስለሆነ እሺ እና ቤተሰብ በዚህ መልኩ አብረን ተጫውተናል፣ አብረን በልተናል፣ ተመራርቀናል። ከምርቃቱ እናንተም እንዲደርሳችሁ እግዚአብሔር አምላክ ባላችሁበት ይጠብቃችሁ፣ ወደ ሀገራችሁ በሰላም የምትገቡ ያደርጋችሁ፣ እድሜና ጤና ይስጣችሁ፣ ወልዳ ያልወለደም ወልዶ እንዲከብድ፣ የወለደም ልጆቹን ያሳድግለት ብዬ መርቃለው። እግዚአብሔር አምላክ እናንተን ይጠብቃችሁ። ላለውኝ በጣም ወዳችኋለው። አመሰግናለሁ። ሰላሙን